የሚገርሙ ዲ አቤት ስታይል አቤት ስታይል ከጓደኛ ወንዲት እንደሚያምሩ አቤት ግርማ ሞገስ። ወይ ጉዴ፣ ወይ ጉዴ፣ ወይ ጉዴ። ሃይ ማይ ስቱደንት፣ ሀዋር ዩ ዱንግ ኤቭሪቲንግ ኦኬ? አም ኦኬ፣ አም ጉድ ማይ ፋሚሊ ኦኬ። ማይ ፋሚሊ ኦኬ፣ አም ኦኬ

ባልኩት የቡሩኬ አፍቃሪዎች የሆኑ የቡሩኬ በቀል ሊበሉ ሊገሉ ምን ችግር አለ? ቢደነቅ እንዴ ልጅ እኮ የሚደነቅ ልጅ ነው። ልጁ ስማርት ነው። ዛሬ ደግሞ የሰራው ናይታችኋል አይደል ቪዲዮ። ዛሬ ደግሞ የሰራው ስማርት የሆነ ከጓደኛው ጋር እንዴት እንደሚያምር። ወይ ጉዴ ወይ ጉዴ ወይ ጉዴ ቁማር ተበላው እንዴ! እንዴት እንደሚያምርበት ብታዩ በቃ ያበደ ቪዲዮ ሰርተዋል። እኔ አሁንም ድረስ ማ ነው አሁንም የፈለጋችሁት ብትናገሩ፣ ብሩኬን ከማድነቅ ወደ ኋላ አልልም። ቢካዝ ይሄ ልጅ በጣም የሚደነቅና በጣም ቆንጆ ልጅ ስለሆነ አደንቀዋለሁ፣ ወደዋለሁ። መወደውም በወንድምነት በእህት በወንድምነት፣ ሶሪ በእህትነት የሀይሚዬ ፍቅረኛ የትንሿ እህታችን ፍቅረኛ የትንሿ እህታችን ንጉስ ስለሆነ እወደዋለሁ አደንቋለሁ። አለባበሱን ሁሌ ከመጀመሪያም እኔ የእነሱ ቪዲዮ ከመስራት ከጀመርኩ ጀምሮ ነው፣ አምሶ በጣም ወዶ ማለት ነው። የብሩኬን አለባበሱ ሁሌ ነው የምናገረው። ከቡታጅራ ወንዶች አለባበሱ ብሩኬን ሁሌ አንደኛ ነው ምለው ሁሌ የምናገሩ ነግን። ትላንትና ምን አዲስ ነገር እንደተፈጠረ አላቅም። ሁሉም ሊበሉኝ ሊበሉኝ ሊገሉኝ እንዴ! ማድነቅ ምን ችግር አለው? እና ዛሬ እንግዲህ ቤተሰብዬ ከጓደኛው ጋር የቁማር ቁማር ነገር እንግዲህ በቁማር መቷል። ዛሬ ቡራዬ በጣም በሚገርሙ፣ እንዴ አቤት ስታይል፣ አቤት ስታይል ከጓደኛው እንዴት እንደሚያምሩ አቤት ግርማ ሞገስ። ወይ ጉዴ፣ ወይ ጉዴ፣ ወይ ጉዴ፣ ወይኔ። ቪዲዮን ቪዲዮን አሳያችሁ ነበረ ግን በዛኛው ቆይ እስቲ አንዴ ግን አላገኘሁትም። ቤተሰብዬ በዛኛው ስልክ የለም፣ በዚህኛው ስልኬ ነው፣ በዚህ በምሰራበት ስልክ እንጂ ያለው አሳያችሁ ነበር፣ እና በጣም ነበር የሚያምረው ቡራዬ ዛሬ ስማርት። ደግሞ ዛሬ ማለባበሱ ያበደ ነው። እበዱ እንግዲህ አንዳንዶቻቸው። ስርቱ ጋድ አይ አም ቶኪንግ ቢካዝ አይ ላቭ ዩ ቢካዝ ዚስ ኢዝ ቬሪ ናይስ። እንዴ ቬሪ ናይስ ቬሪ ናይስ። እኔ ማንኛውም ሰው ቆንጆ ልብስ ስለለበሰ አደንቃለሁ። ወንዱንም ሴቱንም በደንብ ነው ማደንቀው እውነቴን ነው የምናገረው። በቃ የትክክለኛ ነው የምናገረው። ዋይ ቶኪንግ አባውቲንግ ዛፍዬ ብሩኬን ወደዋለች፣ ዛፍዬ አን አፍቅረሽዋሉ ምናምን። ኧረ ሼም ነው በእናታችሁ፣ እንደዚህ እንዳትሉኝ። በእግዚአብሔር እናደዳለሁ በጣም ነው የተናደድኩት። ዛፍ አፍቅረሽ ሆነው እንዴ ብሩኬን ትሉኝ ያላችሁ እንደ አንዳንድ ልጆች ማታፍሩቁድ። እንዲት ነው የሚያሳፍረው? ግን ይህ ንግግር እና በተረፈ እኔ ምንም ብትሉኝ ምንም ብትናገሩ፣ አም ሶሪ አም ሶሪ አም ዶንት ብሌት አጌን ዚስ ኢዝ ኖርማል ቢኮዝ እኔ ሀይሚና ብሩኬን ሁሌም ወዳቸው ሁሌም አደንቃቸዋለሁ። አድናቂዎቻቸው ነኝ፣ አሁንም ቢሆን ማለት ነው። እንግዲህ ቡራዬ ዛሬ ከሀይሚ ጋር አይደለም የመጣው ከጓደኛው ጋር ነው። በጣም በሚያምር በአዲስ በወጣ ዘፈን ነው። ወይ ጉዴ ወይ ጉዴ ምናምን የሚል ዘፈን ነው። የቁማር ምናምን ነገር በጣም ደስ የሚል እንትን ያለው ዘፈን ነው። በጣም ብዙዎቹ በአሁኑ ሰዓት እየሰሩት ነው ያሉት። ይህም ቪዲዮ ትላንት በቀደምነት ደግሞ ሀይሚዬም ሰርተዋለች፣ እንደዚህ እንደዚህ እያለች እሷም ሰርታለች። ቡራ ደግሞ ዛሬ ከጓደኛው ጋር ደግሟል። በጣም የሚያምር ነበረ፣ ስታይላቸው ሁሉ ነገራቸው ያምር ነበረ። እኔ በጣም ወድጀዋለሁ። ይመቻቸው አሁንም ይመቻችሁ ይመቻቹ፣ ባላችሁበት። ለምን ስማርት ስለሆናችሁ ጸዴ ስለሆናችሁ። ሁልጊዜም ጸዴ ሰው ሁሌም በቃ ሁሌም ሁሉም ሰው ያደንቀዋል። እኔ ብቻ ሳልሆን በጣም ብዙ ነው የሚያደንቀው። ጸዴ ከሆንሽ ቆንጆ ከሆንሽ ለምን አላደንቅሽም? አለባበስሽ ካማረ ለምን አላደንቅሽም? አደንቅሻለሁ። ዋይ እኔ አሁን ለምሳሌ አንድ ጓደኛ የሚያምር ልብስ ከለበሰች፣ ወይ ይሄ ልብስ ዛሬ ያምርብሻል። ግን ካላማራ ያምር ምን ነው፣ ይሄንም ይናገራለሁ። ግልጽ ስለሆንኩ ነው። እዚህ ጋራ ብሩኬ ትላንትና ልብሱ ያምራል፣ በጣም ቆንጆ ነበር ምናምን ብዬ የተናገርኩት ግልጽነት ነው እንጂ እኔ ምንም ሌላ ነገር አስቤ አይደለም። ቤተሰብዬ፣ ፕሊስ ዶንት ብሌት አጌን ብሩኬ ትዕግስት ታፈቅሯለች ብላችሁ የምታወሩትን ነገር ፕሊስ በመድኃኔ ዓለም ይዣቸኋለሁ። ይሄን ንግግር እንዳደግሙት እንደ በመቤቴ ይዣቸኋለሁ። በጣም ብልግና ነው። በጣም የሚያሳፍር ነገር ነው። እንደዚህ ማይደረግ ነገር አትበሉ። እውነት እኔ በጣም ነው ትናንት የተሰማኝ። እግዚአብሔር ነው የምላቸሁ። በጣም ያስጠላል። ለምን እንዴ ማድነቅ መብቴ ነው። አሁንም ያምራል ልጁ፣ በጣም ቆንጆ ነው። ቆንጆ ቁመና ያለው ልጅ ነው። ቆንጆ ጸጉሩ ያምራል፣ ስታይሉ ያምራል። ምንም ሚወጣለት ነገር የለም ብሩኬ ሀይሚም እንደዛ ሆነች። ሀይሚም ቆንጆ ቆንጆ ቆንጆ ልዕልት የሆነች ቆንጆ ቀይ ዶሮ የሆነች ቆንጆዬ ሴት ነች። እኔ ሁለቱንም ማደንቀው ሀይሚን ሳታደንቅያት ሀይሚ እንደዚህ ሳትያት ሀይሚንማ አንቺ እንደ ሆ ጉድኮ ነው እንደሆነ አም ሶ ሶሪ እንደ በእንግሊዝኛ የት ሄጄ ልፈንዳ ነበር የሚባለው። አም ጎይንግ ምን መስኮት ውድንቂንግ ፍንድቲንግ ይሻለኛል እንጂ በዚህ አይነት እኔና እናንተ ልንረዳዳ አንችልም። በዚህ አይነት በዚህ አይነት ደግሞ ምንድንነው የሚባለው በእንግሊዝኛ፣ ዩሚ ዩሚ ቶኪንግ ቶኪንግ ቶኪንግ ኖ ኪድ ስስስስ ቢካዝ ኦል ማይ ፍሬንድ አይ ዶን ኖ ኦ ማይ ጋድ፣ ተቃጠልኩ እኮ እናንተ፣ ልፈንዳ እንዴ ያውንስ ለማንኛውም ዛሬ በጣም በሚያምር ቪዲዮ ነው የምጠርን፣ ቡራዬ ወድጄዋለሁ፣ በቃ ቤተሰብዬ ከተመቻቸው ይሄ ቪዲዮ። አይ ላቭ ዩ ሶ ማች ኦል ማይ ፍሬንድ ላይክ አድርጉ። እስቲ እንደው በመድሃኒያለም ላይክ አድርጉ፣ እንደው በሙስሊሞቹማ በአላ ይያችኋለሁ። በአላ ካልኳችሁ ከላይክ ወደ ኋላ ምትሉት ነገር የለም። የእኛ ደግሞ ክርስቲያኖቹ ደግሞ በእግዚአብሔር ካልኳችሁ ምንም የሚያግዳችሁ ነገር የለም። ላይክ ማድረግ አለባችሁ አድርጉ፣ ምንም አትጎዱ፣ እህታችሁን ብታበረታቱ። በተረፈ የጸጉር ሰለቸን ካላችሁ እስከ እሁድ ድረስ ነው። ከእሁድ በኋላ ፈቷል። እሺ።